በኩል የምር በጣም አመሰግናለሁ እንዲያስበ አስበ ለኔ በዚህ ስላደረግ፣ በጣም ነው ደስ ያለኝ። እንደ እኔ የናቲን ስጦታ ሲያይ ደስ ያለው ማነው። ነው እውነት። መልካም ልደት ሄሉዬ ወድሻለሁ። እንግዲህ እንኳን ተወለድሽ፣ ለሚቀጥለው ዓመት ደግሞ ከናቲ ጋር ሆነሽ በሰላም በጤና የምታከብሩ ያድርግሽ እውነት መድኃኔዓለም ጸሎታችሁን ይስማ እላለሁ። እውነት እንኳን ተወለሽ እግዚአብሔር እጥፍ እጥፍ እድሜና ጤና ይስጥሽ እላለሁ። በእውነት ዘመንሽ ይባረክ። ከዚህ የበለጠ ደግሞ ቤት እንደምትገዥ አልጠራጠርም። እንኳን ደስ ያለሽ። ለቤትሽም እግዚአብሔር ከትዳሩ ደግሞ ያካፍልሽ ነው ምለው። ፈጣሪ ደግሞ ሁለታችሁን አንድ አድርጎ እንደዚህ የሚያምር ህይወትና ትዳር እንዲሰጣችሁ መኛለሁ። እውነት ብቻ ደስ ይላል። ጠንካራ ሴት ናት። ለዚህ ራሷ ጠንክራ ነው እዚህ ደስ የደረሰችው። ለዚህም ደግሞ እንግዲህ እግዚአብሔር ደግሞ እያየ ለምታደርጉት ነገር ዋጋ ይሰጣችኋል ማለት ነው እና እኔ ግን እንደሚለው እንደምለው ማለት ነው፣ ሄሉ አሁን ድረስ ናቲ እንደሚያፈቅራት ነው። እንግዲህ ስጦታ በዚህ ቀንም በልደቷ ቀንም አስቦ ካሰጠ እንደሚያፈቅራት ነው የሚታወሰው፣ ስለሚወዳትም ነው። ህይወቷ በሙሉ ከናቲ ጋር ቢሆን ደስተኛ ነኝ። እውነተኛ ፍቅር እንዲህ ስለሆነ ማለት ነው። የይቅርታ ልብ ደግሞ ኖሮች አንድ እንዲያደርጋችሁ እመኛለሁ። እውነት ታርቃችሁ አብራችሁ የምትሆኑበትና የምትስቁበት ዘመን እንዲያደርግላችሁ ምኞቴ ነው። ብቻ ያ እኔ ስታለቅሽ እንዳለቀስኩ ነው እንግዲህ ማለት ስጦታውን ሲሰጣት ሀይልዬ በእውነት ነው ያለቀስኩት። ምክንያቱም ያላሰባችሁት ይሆናል ብላችሁ እንደዚህ ከርቀት ስለዚያውም ይህንን ስጦታ ሲልክላት እንባዋ እንደዚህ ማልቀሱና ደስ የደስታ እንባ ማልቀሱ ራሱ ደስ ይላል። ምክንያቱም እንደምትወጂው ነው የሚያረጋግጠው። እወድሃለሁ ብለሽዋል፣ ትወጁዋለሽ። ቢወድሽ ነው እሱም ቀንሽን አክብሮ በዚህ ቀን ሀይልዬ እንዲያደርግልሽ ያደረገው፣ እንደዚሁም ጓደኛሽ ሶሲ እንድታደርግ ያደረገውና እውነት ደስ ይላል። እኔ ደስ ብሎኛል። አብሮ ቢመለሱና ብትታረቁ ደግሞ የበለጠ ሞር ደስ ይለኛል፣ እውነት መልካም ልደት ብያለው። ምክንያቱም ብቻ ያው አላደለ። እግዚአብሔር ደግሞ በምትፈልጊው ነገር የምትወጁን አሟልቶልሽ፣ ምኞትሽ ተሳክቶልሽ፣ ደግሞ ዘመንሽ ተባርኮ፣ እናትሽም ደግሞ የምትደሰትበት ወንድምሽ የሚኮራበት ትዳር እንዲሆን ምኛለው። እንግዲህ አሁን ያው ሞቅ ያለ ትዳር ሞቅ ያለ ቤት ተሰጥቶሻል። ሞቅ ያለ ሕይወት ሞቅ ያለ ትዳር እንዲሰጥሽ ነው ምኞቴ። ዛሬ ላይ በዚህ ሁኔታ ብዙ በቃ ያው ያለፈው አልፎ ዛሬ ላይ እንግዲህ ሁለታችሁም ልብ ለልባችሁ ተገናኝታችሁ፣ ሀሳባችሁን ተካፍላችሁ፣ የምታውሩበት የምትነጋገሩበት ነገር ቢሆን ደስ ይለኛል። ምክንያቱም እሱም ይወድሻል፣ አንቺም ትወጃለች የሚወድትን ሰው ማጣት ምን ያህል ከባድ እንደሆነ አውቃለሁ። እና ከምትወጂ እና ከምታፈቅሪ ጋር አብረሽ ያለውን ጊዜሽን ብታሳልፊ ይቅርታ ብለሽው ያለውን ነገር አብራችሁ ብትነጋገሩ አም ቬሪ ሀፒ። እውነት በጣም ደስተኛ ነኝ። ለማንኛውም ይሄን ይመስላል ውዶችዬ። እስኪ እናንተስ ስለሄሉ መልካምነት፣ ስለሄሉ ቅንነት፣ ስለሄሉ ከናቲ ጋር ያላት ነገሮችን ምን ትላውሳላችሁ? አብረው መቀጠላቸው አብረው ብዙ ነገር ያሳለፉ አብረው ብዙ ነገሮችን ውጣ ውረዶችን አብረው ያደረጉ ሰዎች ናቸው እና ለትዳራቸውም ለፍቅራቸውም ለሁሉም ነገራቸውም ጥንካሬዎች ነበሩ። ያው እንግዲህ አንዳንዴ ስደት ሲመጣ ያራርቃል። ልብ ባይራራቅም እግር ቢርቅም ልብ ባይራራቅም እና አንዳንድ ስደቶች ቢኖሩም ይቅርታ ልብ ኖሯቸው ሁለቱም ወደ ረሀቶ ተመልሰው ቢገናኙና ቢዋደዱ ቢፋቀሩ ወደ ድሯቸው ቢመለሱ፣ በአይነኝ እናንተም ደግሞ የምትሉት ነገር ካለ በኮሜንት ሴክሽን ላያስቀምጣችሁልኝ። ያው ሀሳብን በሀሳብ እንሽረዋለን ማለት ነው።